ኢየሱስ ክርስቶስ የሰው ልጆችን ለማዳን የተሰቀለበት ቅዱስ መስቀል በክርስቲያኖች ዘንድ የተሰጠው ልዩ ቦታ ያሳሰባቸው አይሁድ ስፍራውን ቆሻሻ መጣያ አድርገውት ለ300 ዓመታት እንደቆዩ የቤተ ክርስቲያን አባቶች ያስረዳሉ። በ 505 ዓ ም ግን ቅዱስ መስቀሉን ለመፈለግ ወደ ኢየሩሳሌም ጉዞ ያደረገችው የንጉሥ ቆስጠንጢኖስ እናት ንግሥት እሌኒ መስቀሉን ለማግኘት ያደረገችውን መንፈሳዊ ተጋድሎን በ 505 ዓ ም የተወለደው የዜማው ሊቅ ኢትዮጵያዊው ቅዱስ ያሬድ በመንፈስ ቅዱስ ተመርቶ በግዕዝ በእዝልና በአራራይ ዜማ እንደተቀኘ ይነገራል በዘንድሮም የመስቀል በዓል ይህንን መንፈሳዊ ኩነት አባቶች በያሬዳዊ ዜማ እንዲህ ሲሉ እንደሚቀኙት ከነት ትርጓሜው ነግረውናል። ትቤሎ ሌኒ ለወልድ ወሬዛ ንግረኒ አበሃሎ መስቀለ ክርስቶስ

ስሙ ዳውቱ መካን ትየሉ እሌኒ ወልድ ወሬዛ ንግረኒ ሀባሉ መስቀለ ክርስቶስ እሌኒ ወልድ ወሬዛ ለው እንጂ አረጋዊ ነው። ኪራኮስ ንግረኒ ሀባሉ መስቀለ ክርስቶስ የክርስቶስ መስቀል ተቀብሯል። አይሁድ ቀብረውታል ይባላል። ቦታውን አላውቅም። አንተ ካሉት ሽማግሌዎች፣ ካሉት የሀገሩ ሰዎች የተሻልክ ስለሆንክ የት ቦታ እንዳለ ንገረኝ አለችው ነው ከብዙ ፍለጋና ጥረት በኋላ ንግሥት እሌኒ እንጨት ደምራ እጣን ጨምራ ጤሱ ባመለከታት መሰረት መስከረም 17 ቁፋሮ ተጀመረ። ንዑሳ ነበውቱ መዋል። እኔ አሁን እንደምትጠይቂው መልስ ለመስጠት ልጅ ነኝ። ንዑስ ማለት ትንሽ ማለት ነው። ህፃን ልጅ ነኝ። የማውቀው ነገር የለም በዚያ ዘመን በተቀበረበት ዘመን ህፃን ነኝ፣ ልጅ ነኝ አለ። ነገር ግን አለ ወባህቱ ማለት ነገር ግን ነው። ነገር ግን አዌ ነገረኒ፣ ወባህቱ አዌ ነገረኒ፣ ነገር ግን አባቴ የሆነ ነገር ሲያወራ ሰምቻለሁ። ንግሥት እሌኒ ለዚህ መልስ ደመራ አስደምራ እንጨት እየደብሩ መጥቶ ይህ ሀገሩ ሁሉ ተሰብስቦ መስቀል ደመራ ተደመረና ጢሱ ሰገደ ሰገደ ጢስ ዘጠና አንጸረ ሰገደ ጢስ መስቀሉ ምኑ ሰገደ የጌታ መስቀል ካለበት ሄዶ ሰገደ። እንትኑ ማለት ነው ጢሱ በዚያም ቁፋሮ ተጀመረ። የመጋቢት አስር ቀን መስቀል ወጣ። ስለዚህ መስቀል በተቀበረ በሦስት መቶ አመቱ ነው የወጡ ይህ ወረብ መቋሚያ በማንሳት በዝማሜ በጸናጽል በመርግድ በጽፋትና በቸብቸቦ ክርስቶስ በአይሁድ የደረሰበትን መከራና የእናቱ የቅድስት ድንግል ማርያምን ስደት በማሰብ የሚዘምር መሆኑን አባቶች ያስረዳሉ። ቅኝቱ ይቃኛል። ከዚያ በኋላ ስራ አለው፣ ዝማሜ አለው፣ መቋሚያ አለው። ያ መቋሚያ ወደ ላይ ሲወጣ እርገቱን፣ ወደ ታይ ሲወርድ ሥጋ መልበሱን፣ ወደዚህና ወደዚህ ሲል ደግሞ ሥጋ በለበሰ ጊዜ በይሁድ አደባባይ አንዴ ጲላጦስ ጋር እንዲ ሄሮድስ ስጋን ከራተውታል። ያንን በማስመልከት ሊቃውንቱ ከዛ ጽናጽል ይዛሉ። ጽናጽል የእመቤታችን ምሳሌ ነው። ወደ ላይ ይወጣል፣ ሰማያዊት ኃይል አራሚያዊት መሆኗን። ወደታች ይወርዳል፣ ከምድር የተገኘች ስጋ የለበሰች መሆኗን ከዚህ ድፍን ነው ከላይ ጽናጽሉ ድንግል መሆኗን፣ ከታችም ድፍን ነው ከወለደችውም በኋላ ድንግል መሆኑ። ውስጡ ክፍት ነው፣ አምላክን የተሸከመችበት ማህፀኗ ነው። በዚያ ውስጥ የሚወጩ ጽናጽሎች አሉ። እነሱ በዕለተ መስቀል በመዕለተ መስቀል ጊዜ ያለቀሰችውን እመቤታችን ለቅሶዎች የሚጽሁት ድምጻቸው ይህ እንደዚህ እንደዚህ፣ የሚያስረግጡ በእግራቸው ከገሊላ ከማነው ከቤተልሔም ጀምሮ ምድረ ግብጽ ድረስ ከምድረ ግብጽ ደሞ ተመልሶ ወደ ኢታሊያ የተሰደደበት። መስከረም 17 የተጀመረውን የመስቀል ፍለጋ ቁፋሮ ከሰባት ወራት በኋላ መጋቢት አስር መገኘቱን ለመዘከር ዛሬም መስከረም 17 ክርስቲያኖች ደመራ ደምረው ችቦ ለኩሰው በታላቅ ዝማሬ በአደባባይ ያከብሩታል።